ነገር በአብዛኛው የሚባሉት ሳሉና ብርያሪ መሽቡስ መንዲ ራንጂ መንዲ መንዲ ሩስ በደሮ በለሃብ የሚሰራ ሲቲ እህ ሲቲ አልገባኝም። መንዲ ይሄ የምታዩት እንግዲህ አንደኛው ነው። ሌላኛው ደግሞ ከዚህ በበለጠ መልኩ በጣም ነው የሚያሳዝነው። በዚህ አጋጣሚ ህጻን ልጅ እና አሮይት ከሌለበት ቤት ልክ እንደኔ እየሰራን ስራ በዛ ብሎን የምናማር ልጆች ወላሂ ጠጋብ ነው ማለት ነው፣ ልናመሰገን ይገባል። አስባችሁታል? ዘጠኝ ቤተሰብ አለ። ከዘጠኝ ቤተሰብ የአሮይት ፓምፐስ ትቀይራለች፣ ህጻናቶችን ትምህርት ቤት ትልካለች። የምተኘው ካሮዩት እና ከህጻናቶች ጋር ነው። ከህጻናት እና ካሮዩቶች ጋር አምስት ሰዓት ስድስት ሰዓት ከመተኛት ብቻችሁም በነጻነት አንድ ሰዓት ወይም ግማሽ ሰዓት ተኝታችሁ ብትነሱ ይሻላል። እና በጣም ነው የምታሳዝነው። እነሱ ከወደዷችሁ ደግሞ እንግዲህ ወደ ሀገር እንድትመለሱ ስለማይፈልጉ አሳፍርኝ እንኳ ስላት አላሳፍረሽም፣ ወደ ቢሮ መለሽኝ ስላት ወደ ቢሮም አልመለስሽም አሳፍርሽ አለው አለችኝ። እኔ ደግሞ መሳፈር አልፈልግም፣ ገና ስምንት ወሬ ነው፣ አንድ አመት ከምናምን እንዴት ነው የምጨርሰው ነው የምትለው። በጣም ነው የምታሳዝነው እያት እንግዲህ ዝም ብላችሁ ዩት ማለት ነው። ይህ ነገር ግን በነገራችን ላይ በጣም የብዙቶች ችግር ነው። እኔ እንደዚህ የሚያደርገ መቼ እንደታቃላችሁ ሮ መዳን ሲሆን ብቻ ነው እሱም ለረጅም ሰዓት ስለምቆም ማለት ነው። ሰላም ተሁን ድረሰውት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለው። እንዴት ናችሁ? እኔ ያሉ አልሐምዱሊላ ሜሙሽ ያቃሪት ልኝ ዛሬም በአዲሽ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ሆኑ። ውድ ቤተሰቦች፣ የአገሬ ልጆች፣ ዛሬ እንግዲህ አንድ ቪዲዮ ንጅላችሁ የመጠወት ትማሩበታላችሁ ብዬ ተስፋ አድርጋለሁ። በተለይ የዚህ ችግር ያለባችሁ ቶቼ ባካችሁን ቀለል አድርጋችሁ አትዩት። አንድ ነገር ምድ ባለው ስር ከያዘ በኋላ ጥሩ አይደለምና ለተቻላችሁ አቅም አሁንኑ የሆነ መፍትሄ የፈልጉለት ነው ምለው። ከጅምሩ ጀምሬ የልንገራችሁ፣ ሰሞኑን ያጎቴ ልጅ ወደ ኢትዮጵያ በቀጣይ ወር ትሄዳለች ና እስኪ ቢያንስ ሷስተር ለቤተሰቦች አንዳንድ ነገር ላክላቸኋልኩና መዳሜን ሱቅ ሰጅኛ አልኳት ማለት ነው። ወደ ሱቅ እየሄድኩ እያለ ከመዳሜ ጋር፣ መዳሜ ለጓደኛዋ ደወለችላት። ስደውልላት እኔ እኮ አሞኝ ህክምና ገብቼ ትናንትና ከዚዋ አድሬ አሁን ገና እየወጣሁ ነው ትላታለች ማለት ነው። ከዚያ መዳሜም የባረበኛ የሚባለውን ነገር እንዲሁ ምን አገኘሽ ምን ሆንሽ አሁንስ እንዴት ነች ምናምን አወሩ። ብቻ እኔ መኪና ውስጥ ስለሆንኩ እየሰማቸው ነበር ማለት ነው። እንደዚያ ካወረቻት በኋላ ኢንሻላህ ሜሙናን ይዤ ሱቅ እየሄድኩ ነው ስትላት ልትሳፈር ነው ምናምን፣ ሳት አይ፣ ልትሳፈር አይደለም ልትልክ ነው ምናምን። ያ ሴትዋ ከኛ አስመጣቃት አለው፣ ከቤታቸው ግን ሂጅ። አላቅም ሰራተኛ ይኑራትም አይኑራትም አላቅም። ምክንያቱም ብዙ ቀረብ ብዬ የማወራት ሰው አይደለችም ማለት ነው። እሽ አለች። ለማንኛውም ከዛ ከሱቅ ሄርነ የምንፈልገውን ነገር ከገዛም በኋላ እኔ ያው እንግዲህ እንዳልኳቸው ሰው ቤት ያለ ሰው ሁሌም በሰው ፕላን ነው እንጂ የምንጓዘው ቀጥታ ከሱቅ እንደወጣን ወደ ቤታችን ብንመለስ ደስ ይለኝ ነበር፣ ግን ደግሞ አልችልም። ና እመጣለሁ እንዳለቻት ወደ ጓደኛዋ ቤት ሄድን ማለት ነው። ስንሄድ ኢትዮጵያዊ ሰራተኛ አገኘው ደስ አለኝ። ግን ሳት በጣም ነው የምታሳዝ ነው። ምክንያቱም ፊቷ ላይ የሆነ የሚነበብ ነገር አለ፣ ድካሙ አለ፣ ብቻ ብዙ። በዚያ ላይ እንዳልኳችሁ እኛ ገና ወደ ሱቁ ስንሄድ ነው እመጣለ ያለቻት እና ለሰራተኛዋ ያችን መዳም ይሄን አድርጊ ይሄን አድርጊ ይሄን አድርጊ ብላታለች። እንግዲህ ያው እንግዳ ሊመጣ ሲል አረቦች ምን እንደሚያደርጉ ምን እንዲ ምን እንደሚሉ ሁላችንም እናውቃለን። እና እንግዲህ ስሪ ከተባልኩት መካከል ያለች ምግባችን ልጅቱ ከዚህ ቤት ከገባች ከኢትዮጵያ ከመጣች ገና ስምንት ወሯ ነው። ተመልከቱልኝ እግሯ እንዴት እንደምታደርግ ይሁሌ ዝም ብላችሁ እያት ማለት ነው እና ገና ስምንት ወሯ ነው። ምግብ ምናምንም ብዙም አትችልም። ለዚያ ነበር መግቢያ ላይ እንደሰማችሁት አዚህ ዱባይ ላይ ጥሩ ምግብ የሚባለው የአረቦች ምግብ ምንድን ምንድን ነው ምናምን እያለች ነበረ። መንዲ፣ መሽቡስ ብሪያኒ፣ ሳሎን እያልኳት የነበረ እና መንዲ ምንድን ነው አላውቀውም እያለች በኋላ ግን አስረድቻታለሁ። ግን በማስረዳት ብቻ የሚገባት አይመስለኝም። ደግሞ ሰርች ማድረግ ምናምን ብዙም አትችልም። ከስድስተኛ ክፍል ትምህርቷ እንዳቋረጠች ነው የነገረች ማለት ነው እና ከዚህ ቤት ውስጥ ዘጠኝ ቤተሰብ አለ ገባችሁ። ከዚህ ቤት ውስጥ ዘጠኝ ቤተሰብ አረውይታለች። አረጊት ፓምፐርስ የምትቀይርላት እሷ ነች። ህጻናቶች አሉ ትምህርት ቤት እነሱ ሁሉን ነገር ሸፍና የምትልክም እሷ ነች ማለት ነው። እንግዲህ ከዚህ ላይ እንደምታዩት ቼክሰሪ ተብላ ረስተው ሳሰራ ቀርታ እኛ ከሄድን በኋላ ለመስራት እየተጣደፈች እኔም ደግሞ እያወራዋት ነበር ማለት ነው እና የሚያሳዝነው ነገር ጫማዋ ለብሳ ራሱ ለአንድ ደቂቃ መቆሚያ ያቅታታል። ለምንድን ነው እንደዚህ የምታደርጊው ስጠቃል በጣም ነው የሚያቃጥለኝ አለች። እና ስትቆም ምንድነው የምታደርገው? ስትቆም ሆነ ቁጭ ስትል እግሯን ከእግሯ ላይ ሰእላ ወይም እግሯን ከሆነ ነገር ላይ አድርጋ ካልሆን አትችልም። እዩ አትላችሁ ማለት በጣም ነው የምታሳዝን። ወላይ ማለት ከመቼ ወድ እንደዚህ የሆነብሽ ምናምሳ? በቃ ከዚህ ሀገር ከመጣሁ ጀምሬ እንደዚህ ሊሆነ ቢተሉ ነው የጀምረኝ አለች። እና እንዳልኳችሁ እኔ እንደዚህ ያለ ህመም የሚሰማኝ መቸሉ ሮመዳላይ ሮመዳላይ ስራ ስለሚበዛብኝ ለረዥም ሰዓት ስለምቆምበት እንደዚህ ያቃጥለኛል። ጫማውን ለብሽ መቆም አንዳንዴ ስለሚያቀተኝ ባዶ ስራሚ ኮን ራሱ ስረገጡ ሰላም ይሰጠኛል፣ ቀዝቀዝ ስለሚለኝ ማለት ነው። እና ይቺ ልጅ የጫማ ጉሯ ወይም ከታች ጉሯ መቃጠል ማቃጠሉ ብቻ ሳይሆን ሌላ ብዙ ችግርም አለባት። እንዳልኳችሁ እንቅልፍ የላትም። እምተኛ ሁለት ሰዓት ነው ብላለች። በጣም የስራ ብዛት አለ። ቤቱ ትልቅ ነው። አሮጊታለች። ህጻናቶች አሉ። ህጻናቶችን ትምህርት ቤት ባስ እስከሚመጣ ጧት ተነስታ ቁርሳቸውን ቋጥራ የያትላችሁ ይበት ማለት ነው። የምትልክ እሷ ነች። ልጆቹ ሲጨርሱ አረይቷ አለች፣ አረይቱ ሲጨርሱ ልጆቹ አሉ። በጠቅላላ ዘጠኝ ቤተሰብ አለ። የዘጠኝ ቤተሰብ ልብስ ታጥባለ፣ ተተኩሳለ፣ ግቢ ምን፣ በቃ ሁሉንም ስራ ትሰራለች። ምግብ ራሱ ባትችልም ብትችልም፣ በቃ ሁሉንም ነገር እኔ የምሰራ ብላለች። ምንም የተለያየ ምግብ ባልሰራላቸውም፣ በአብዛኛው መች ጉስና ሳሏ ነው የምሰራ ሌላ ነገር ስለማልችል አለች። ይሄን ጣፋጭ ደግሞ ጌማት እና ይሄ ጃሀዝ የሆነውን የተዘጋጀውን ኬክ ታመጣልኛለች። እሱን ሰራላት አለች። እና ለምን አልሰራሽም ሚታለ አለ ኬኮ ብላ ደግሞ ስጮሁባት በጣም ተናዳ ነበር፣ ከዚህ ላይ ማለት ነው በጣም ተናዳ ከሚባለው በላይ እና አስቡት፣ በአንድ ሰዓት ውስጥ ጓደኛዬ ልትመጣ ነው፣ ፈዋካ ቅርቢ ሰው ይጋዋሸ፣ ኬክ ስሪ፣ ጌማት ስሪ ስትባሉ ግራ ነው የሚጋባችሁ። እና በጥቅሉ ምድላችሁ ነው እንደዚህ ያለ ህመም ያለባችሁ ዝም አትበሉ። እንዳያችሁት መግቢያ ላይ አንድ እግሯ ከለኞ ላይ አብጧል። በጣም ምን ሆነሽ ነው ስላት ከፎቅ ጀምሬ ወደ ደረጃ ሶር ደረጃው ላይ ነው ወለም ብለኝ እንደዚህ ሆነብኝ አለች። ሌላኛው ደግሞ ቁርጭምጭምቱ አብጣት፣ ሁለቱም ቁርጭምጭቱ በጣም ያብጣል። አብጦ እንትን ያለበት ደግሞ ጠቁሮባታል ብታየት እና ውሃ ስደፋበት ደግሞ የሆነ ስሜት አለው ብላለች። እኔ ራሱ የሆነ ጊዜ እንደዚህ አሞኝ ነበር ወላሂ የሆነ አለ አይደለ ጅማት ምናምን የሚባለው ነገር ሁሉ የተበጠሰ ይመስለኛል እያለች ነበረ እና እህቶች እንደዚህ ያለ ችግር ሲገጥማቸው ዝም አትበሉ። ለአሰሪዎቻቸው ተናግራችሁ ሕክምና ሄዱ። የሚቀባ ክሬም ስላለ ይሰጧቸዋል። እንደዚህ ለሚያቃጥለውም ራሱ ማታ ከመተኛታችሁ በፊት የሚቀባ የምታሹበት አለ። ሕክምና ንወስዳችሁም ካሏችሁ ደግሞ ስልክ ላይ ከምናፈጠው ሞቅ ያለ ውሃ ላይ ጨው ጨምረን ሎሚ ጨምረን በመዘፍዘፊያ እግራችን ዘፍዝፈን ስንጨርስ ደግሞ ካደረቅም በኋላ በቫዝሊን እሽት አርጋችሁት ለመተኛት ሞክሩ እንጂ ቀለል አድርጋችሁ አትዩት። እንደዚህ አንጠልጥላችሁ እስከ መቼ ይሰራል? እንዲሁም ደግሞ ያበጠ ነገር ሲኖርባችሁ ዝም አትበሉ። ምክንያቱም ስር ከሰደደ በኋላ እንከመው ወይም እንታከመው ምንድን የባሰ ደረጃ ላይ ከደረሰ ብዙ ዋጋ ሊያስከፍለን ይችላል። ገብቷችኋል? እና ዝም አትበሉ። እግራችሁ የሚያብጥባችሁ፣ ቁርጭምጭምታችሁ የሚያብጥባችሁ፣ እግራችሁን የሚያቃጥላችሁ ልጆች የሆነ መፍትሄ ፈልጉ። በነገራችን ላይ የቁርጭምጭምት ማበጥ ለአንዳንድ የሕመም ምልክቶችም ሊሆን ይችላል ብሎ ዶክተር ሲያስተምር ሰምቻለሁና፣ ባካችሁ ራሳችሁን ጠብቃችሁ ስሩ። የፈለገ ያክል ስራ እንኳን ቢበዛ እንደምንም ተደብቃችሁ ሀማም ውስጥ ቢሆን ለማረፍ ሞክሩ። ወላሂ ይቺ በጣም የምታሳዝነው ብት ከኔ ጋር እንኳን ኬክ እንኳን እስከምሰራ ስንት እንደምጠራ ሴት ጉትና በየቤት በጣም ብዙ ጉዳይ አለ። ብዙ ታዝቤ የመጣት ነገር አለ ማለት ነው።